ውዶቼ ማሮቼ ፍቅሮች ዛሬ እንግዲህ ደስ ብሎኛል። ስለዚህ የደስታ የተካፋይ እንድትሆኑ ፈልጋለሁኝ። ነገር ግን ቪዲዮውን እስከ መጨረሻው ድረስ በትግስት ተከታተሉ። እንዲሁም ደግሞ በኮሜንት ብዙ ልጆች ቁጥርሽን ቁጥርሽን የምትሉኝ አላችሁ። እሱንም አያይዤ መልስ መልሽላችኋለሁኝ እዚህ ውስጥ እውነቴን ነው ምላችሁ ጠይቃችሁ መልስ የምታጡበት ነገር ያለ አይመስለኝም። ከእናንተ የሚጠበቀው ግን በደንብ አእምሯችሁን ከፈት አድርጋችሁ ቪዲዮን እስከ መጨረሻው ድረስ ተከታተሉ። እንዲሁም ደግሞ ለቤታችን አዲስ የሆናችሁ ፕሊስ፣ ቻናሉን ሰብስክራይብ አድርጉ። እዚህ ቪዲዮ ውስጥ ሁላችሁም መልስ ታገኛላችሁ ብዬ ገምታለሁኝ። ነባሮች ደግሞ ኮሜንት እያደረጋችሁ፣ ላይክ እያደረጋችሁ፣ ሸር እያደረጋችሁ አበረታትን ላይ ወደ ቪዲዮ አሰላሙ አለይኩም ራህመቱላሂ ወበረካቱ እንዲሁም ሰላም ብያለሁኝ። እንደት ናችሁን? አልሐምዱላ ሰላም ነኝ። ፕልስ፣ ለቻናላችን አዲስ የሆናችሁ ቻናልን ሰብስክራይብ በማድረግ የደወል ምልክቷን ኦል አድርጋችሁ ቤተሰብ ሁኑ። ነባሮችም ደግሞ ላይክ አድርጉን፣ ሸር አድርጉን። ዛሬ ደግሞ ኢቃማን በተመለከተ ተጨማሪ ነገር እነግራችሁ ነው የመጣሁት። ብዙ ምንድን ነው ጓደኛ ያሰርታለች፣ ስለዚህ በጓደኛ እንደት አድርጋ እንዳሰራች ነው የምነግራችሁ። እንዲሁም ደግሞ ብዙዎቻችሁ በኮሜንት ቁጥሮችን አስቀምጭልኝ፣ እንዴት አድርገ ሽቃ ማሽን አሰራሽ ምናምን ትሉኛላችሁ። ቁጥር ማስቀመጥ አልችልም፣ እንግዲህ የት ላይ ባስቀምጥላችሁ? እራሱ እናንተ ኮመታችሁ ሂዳችኋል፣ እየተገናኝተን ነው የምነግራችሁ። እንደገና ደግሞ እኔ ነገርኳችሁም አልነገርኳችሁም ይሄ እዚህ ማወራው ነው እውነታው። በቃ በውስጥ መታችሁ ብታናግሩኝ ተጨማሪ ምንም የምነግራችሁ ነገር የለም። ይኸው ነው። በቃ እውነታው ማለት ነው። እኔ አሰርቻለሁ፣ ያሰራሁበትን ነግራችኋለሁ። ቪዲዮውን ገብታችሁት ማለት ነው። አሁን ዛሬ ደግሞ ጓደኛዬ ያሰርታለች። ጓደኛዬ ደግሞ የ12 አመት፣ 12 አመቷ ነው ከመጣች። እሷ ደግሞ ያሰራችሁ እንዴት አድርጋ እንዳሰራች ነግራችኋለሁ ግን ይሄንንም ደግሞ እናንተ በደንብ ማዳመጥ አለባችሁ ግን ቪዲዮውን ሳታዳምጡ መታችሁ ኮሜንት ብቻ ብትኮምቱ ተገቢ አይደለም። ቪዲዮውን በደንብ ማዳመጥ አለባችሁ። የፈለጋችሁትን እስከምታገኙ ድረስ ሳትደክሙ ቪዲዮውን በትዕግስት ተከታተሉ ላቸዋለኝ። ጓደኛዬ አስራ ሁለት ዓመቷ ነው ከመጣች። ከዛ በኋላ እሷ የከፈለችው የአስራ ሁለት ዓመት ኢቃማ ስድስት መቶ ሲባዛ በአስራ ሁለት ማለት ነው ከዛ ደግሞ የኢቃማ ማሳደሻ አንድ ሺህ ብር የቃማዋ ያኔ ሳይታደስ ስለኖረ ፊክስድ ነው። 12 አመት ሙሉ የቃማዋ አልታደሰም። አንድ ሺህ ብር ከፈለች። ተናዙል እዛው የምትሰራባቸው ሰዎች ናቸው የሚሆኗት የቢሮ 2000 ብር ከፈለች። በቃ የሚከፈለው ይሄ ነው። አንዳንድ ደግሞ ውስጥ ለውስጥ የሚከፋፈል ነገር ማጻፊያ ምናምን እሱ እሱ እንግዲህ እኔ የከፈልኩትን እናንተ ላትከፍሉ ትችላላችሁ። አሁን ጓደኛዬ ከፈለችውን እኔ አልከፈልኩኝም ስለዚህ የተለያየ ነው የእያንዳንዳችን። ስንት ከፈልሽም ለምትሉትም የተለያየ ነው። ነገር ግን እናንተ የምትሸወዱት ሀበሻን እየሰማችሁ ማለት ሚሻወር የሚሰሩት ሰዎች አምስት መቶ ብር ስድስት መቶ ብር የሚቀበሉ የተቀበሉ እኔ ለራሴ የማውቃቸው ብዙ አሉ። እንደዛ ከምትበሉ ልቅንስ፣ ሞል ውስጥ ራሱ ገብታችሁ የት ነው መክተብ ብላችሁ በር ላይ የሚቀመጡት ዘበኞች አሉ አደለ? እነሱን ራሱ ብትጠይቁ ይነግሯችኋል። መዳሞቻችሁን ራሱ የምሰሩባቸውን ባይሆኗችሁ፣ እንኳ ከፊል ባይሆኗችሁ ራሱ የት ነው መክተበል ዓመል፣ የት ነው ኢቃማ የሚጀደድበት ቦታ የት ነው ብላችሁ ብትጠይቁ መዳሞቻችሁ ራሱ ይነግሯችኋል። እዛ ሂዳችሁ፣ በዛ መሰረት እነሱ በነገራችሁ መሰረት መክተብ ሂዳችሁ ታሰራላችሁ ማለት ነው። እንደኔ ግን የምመክራችሁ ነገር እውነት ነው የምላችሁ፣ ዓረብ አምናችሁ ቢሮ ላይ ምሳሌ መክተቦቹ ራሳቸውን ይችላል። አንዳንዱ 2000 ያስከፍላል፣ አንዳንዱ 3000 ያስከፍላሉ ለአመት ማለት ነው። ከዛ ኢቃማ ማሰደሻ ደግሞ ትከፍላላችሁ። እንደዚህ አድርጋችሁ በውጭ ሂዳችሁ ከምታሰሩ እንደኔ ግን ምንም ይሁን ጊዜው እስከሚያልፍ ራሱ አሁን ከስድስት ወር በኋላ ውጡ ይመጣል፣ ምናምን ይባላል፣ ይወራል። ይሄ ነገር እስከሚያልፍ ድረስ እንኳን እዛው የምትሰሩባቸው አረቦች ከፊል ቢሆናችሁ የተሻለ ነው። ለምን ብትሉ አሁን ዛሬ ከእናንተ ሶስት ሺ ብር ተቀብሏል፣ ይሄ ሰውዬ ለአመት ማለት ነው። ከዛ የተወሰነ ቆይቶ ብር ጨምሪ፣ አለበለዚያ አበላሸዋለሁ ኢቃማሽን ይልሻል። ለምን መልሶ ሌላ ሰው ማምጣት ስለሚፈልግ ማለት ነው። አንዳንዶቹ አረቦች ደሃ ከሆኑ ካንድ ሰራተኛ በደሞዛቸው ነው። ታውቃላችሁ አረቦቹ በደሞዛቸው ልክ ነው ሰራተኛ የሚሰጣቸው። ደሞዛቸው ቀላል ከሆነ ምሳሌ ብዙ ሰራተኛ ይፈቀድላቸው ደሞዛቸው ደህና ከሆነ ምናልባት እስከ ሶስት ሰራተኛ ድረስ ሊፈቀድላቸው ይችላሉ። ደሞዛቸው ትንሽ የሆነ አረብ ግን አንድ ሰራተኛ ነው የሚፈቀደው። ዛሬ እኔን ያመጣል። ትንሽ ቆይቶ ብር ጨምር፣ አለበለዚያ አበላሸዋለሁ ይለኛል። እንዳይበላሽብኝ ስል ትንሽ እጨምረዋለሁ። ደግሞ ትንሽ ቆይት ብሎ በለመደው ደግሞ መልሶ ያዘኛል። ካልሆነ ካልሰጠሁት ደግሞ ያበላሸዋል ማለት ነው። ምክንያቱም ሌላ ሰው ማምጣት ስለሚፈልግ። ስለዚህ እንደዚህ ብሆናችሁ ከምትሸወዱ እንደኔ እንደኔ በመዳሞቻችሁ ኢቃማችሁን አሰሩ እና ውዶችዬ፣ እንዳጠቃላይ ስነግራችሁ መዳሞቻችሁ ላይ አድርጉ፣ ጊዜ እስከሚያልፍ ድረስ። ከዛ በኋላ አገሯ ማን ከሆነ እንደዚያ አሁን እንደነበርንበት ጊዜ ከሆነ ከከፋባችሁ መልሳችሁ ላሽ ትላላችሁ ማለት ነው። እንግዲህ ከሰረም ብር ቢከስርም ማለት ነው። እኔ ይሄንን ነው ምመርጥላችሁ። ስለዚህ አሁን ዝም ብላችሁ ቢሮ እየሄዳችሁ አረብ እያመናችሁ የማታውቁት አረብ ላይ ከፊል አታድርጉ ላችኋለሁኝ። እንደገና ደግሞ በዚህ ያራ ቪዛ የመጣ ሰው ኢቃማ ማሰራት ይችላሉ ይላላችሁት ቪዲዮ ሰርችላችሁ ነበረ። በዛ ያራ መታችሁ። ነገር ግን አረቦቹ ኢቃማ አሰርተውላችሁ የኢቃማ ቁጥር ወጥቶላችሁ ከሆነ እናንተ ትችላላችሁ፣ ካልሆነ ግን አይቻልም ማለት ነው፣ ኢቃማ ቁጥር ስለሚያስፈልግ። እንደገና ደግሞ አንዷ ደግሞ ምን አለች መሰላችሁ በኮሜንት ከጠለም መጥፋት የጠፋ 15 ቀን ነው። ከጠፋሁ እችላለሁ ወይ ለማውጣት አለች። ይቻሁን ምሳሌ፣ ይሄ ከዚ ከህጉ ወዲህ ከሆነ የጠፋሽው ማውጣት አትችልም። ከህጉ በፊት ከሆነ ግን የጠፋችሁ ማውጣት ትችላለ ማለት ነው። ምሳሌ፣ አሁን ህጉ ከመምጣቱ በፊት 15 ቀን ራሱ ከሆናችሁ ማውጣት ትችላላችሁ። ይሄ አዋጁ ከተጀመረ ወዲህ ግን የምጠፉ ልጆች ጥንቃቄ አድርጉ። ምክንያቱም እናንተን አይወክልም ማሰራት አትችሉም እናንተ። ስለዚህ በዚህ ጉዳይ ላይ ተጠንቀቁ። ይሄን አዋጅ ተጠቅማችሁ እኔማ ይሄ ቤት አልተመቸኝም ጠፍቼ ሌላ ቦታ ከፊል አድርግ ከምትሉ ይልቅስ ያልተመቻችሁ ልጆች በዛው በመጣችሁበት መንገድ ቢሮ ሄዳችሁ ከቢሮ መቀየር ነው የሚሻላችሁ እንጂ ይሄ እናንተን አይወክልም ማለት ነው። ምሳሌ ትናንት የጠፋ ሰው ዛሬ ይሄ አዋጅ መጥቷልና ላሰራ ላሰራቢል አይችልም። ምክንያቱም አዋጁ ከመጣ ወደ ነው የጠፋው። ስለዚህ አይቻልም ተብሏልና እንዳትሸወዱ። እንደገና ደግሞ ከፊሎቻችሁ የሞቱባችሁ ወይም ደግሞ ኢቃማችሁ ያልተበለቀ ልጆች ደግሞ እናንተ ተረጋጉ። ታጠቅም ሲናገር ሰምታችሁት ከሆነ እስካሁን ድረስ ኢቃማው ያልተበለቀ ሰው ወይም ከፊሉ ሙቶበት ዝም ብሎ የተቀመጠ ሰው ይሄን ይሄንን ምንም የሰማሁት ነገር የለኝም ብሏል። በመሰረቱ ከፊሉ የሞተበት ሰው ሰዎቹ ቤተሰቦቹን የሚያቅሰው ከሆነ በእርግጠኛነት እነሱ ላይ ደውላችሁ ኢቃማው እንዲበለቅ ወይም ደግሞ ተናዙል እንዲሰጧችሁ ማመቻቸት ትችላላችሁ ማለት ነው። ግን ዝም ብላችሁ ጠፍታችሁ እቃማችሁ ሳይበለቅ የቆያችሁት ልጆች እስካሁን ድረስ ታጠቅ ምንም መረጃ አላገኘሁኝም ብሏል። መረጃው እስከሚመጣ ድረስ ተረጋጉ ወይም ደግሞ ያሰራ ሰው የምታውቁት ሰው ካለ ከሰው ሰው ተጠያየቁና አመቻችሁላችኋለሁኝ ሀባይብ። ለዛሬ እንግዲህ እኔ ይዤላችሁ የመጣሁት የጓደኛዬ እና እንደዚሁም ደግሞ እነዚህን ኮሜንቶች ለመመለስ ነው። በጣም ብዙ ኮሜንት አለ፣ ግን ባለፈው መልሼላችኋለሁኝ አንዳንዱን ከውስጥ ከውስጥ ማለት ነው። ተደጋጋሚ ኮሜንት ስለሆነ እንደገና ደግሞ ሁሉም ሰው በሚዲያ ስለተሰራበት ማለት ነው። ስለዚህ ጥንቃቄ አድርጉ፣ ብራችሁን እንዳትበሉ። በተለይ ሀበሻ እንዳይበላችሁ ሀያ ብር ፕሪንትን መሳቢያ የሆነች የምትከፈላለች በሀያ ብር እሷን ለመቀበል የኛ ሀበሻ ግን መቶ ብር መቶ ሃምሳ ብር ይጠይቃሉ ፕሪንት ለመሳብ እስከ አምስት መቶ ብር የተበላ ሰው አለ ማለት ነው። ስለዚህ ጥንቃቄ አድርጉ። በተረፈ ቪዲዮ ላይክ አድርጉ።